ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቤተሰቦች፣ ባለፈው ጊዜ የሞገስ አብሮነትን ትምህርት አብረን ጀምረናል። ዛሬ ደግሞ እግዚአብሔር ብረዳን ፓርቲቱን እንቀጥላለን። ባለፈው እግዚአብሔር አምላክ ብዙዎች እንድንካችሁና ደግሞ እንደተማራችሁበት እርግጠኛ ነኝ። ዛሬ ደግሞ ሁለተኛውን ፓርቲ እንቀጥላለን። እንጸልይና ቀጥታ ወደ ትምህርቱ እንሄዳለን። የሰራዊት ጌታ ቅዱስ እግዚአብሔር ሆይ እናመሰግናለን። አንተ ድንቅ አምላክ ነህ። በጌታ በኢየሱስ ክርስቶስ ስም ሰማይ ዙፋን ነው፣ ምድር ደግሞ የእግር መረገጫ ነው ተብሎ እንደተጻፈ እግዚአብሔር ሆይ በኢየሱስ ክርስቶስ በመንፈስና በመገኘት እግዚአብሔር አብረን እንድትሆን እንጸልያለን። እግዚአብሔር ይህን ቃል የሚሰሙ ሰዎች ሁሉ በኢየሱስ ስም ቃለ እያው እንዲሆን በቤታቸው ፍሬ እንዲያፈራ እንጸልያለን። ይህ ስለምታደርግ አመሰግናለሁ። ሁሉ ለስም ክብር ይሁን በኢየሱስ ያውና ገናና ሰው በኢየሱስ ስም አሜን። የእግዚአብሔር ቤተሰቦች እግዚአብሔር አምላክ ይባርካችሁ። በኢትዮጵያና ከኢትዮጵያ ውጭ ያላችሁ ኤርትራውያን እና ኢትዮጵያውያን እንደምናናችሁ፣ ተባረኩልኝ። ስለ ሞገስ አብሮነት ባለፈው ጊዜ ጀምረን ነበረ። በማን በማን ፊት ሞገስ እንድና እንደምን ማግኘት እንዳለብን አይተናል። በእግዚአብሔር ፊት ብለናል። ዛሬም እሱን ክፍል አንድ ክፍል ቀጥላለሁ። በእውነት በዚህ ደግሞ በሚመጣው በሚለቀቀው ትምህርት እንደምትባረኩ እርግጠኛ ነኝ። ዘፃ 33 ከቁጥር 12 ጀምሮ ቃሉን እናነብና ቀጥታ በዚህ ውስጥ ያለውን እንካፍላለሁ። ዘፃ 33 ቁጥር 12 ላይ እንደዚህ ይላል፣ ሙሴም እግዚአብሔርን እኖ አንተ ይህን ህዝብ አውጣት ትለኛለህ፣ ከእኔም ጋር የምትልከውን አላስታወከኝም። አንተም በስምህ አወቅኩ ደግሞ በእኔ ፊት ሞገስን አገኘ አልከኝ። አሁንም በፊት ሞገስን አገኝ ዘንድ አሁንም በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ በፊት ሞገስን አገኝ ዘንድ እባክህ መንገድህን አሳየኝ። የህዝብ ህዝብ እንደሆነ ተመልከታለሁ። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍሃለሁ አለ። እርሱም አንተ ከኛ ጋር ካልወጣ ከዚህ አታውጣል። በምድር ካለው ህዝብ ሁሉ እኔና ህዝብ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣ እኔና ህዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለ። እግዚአብሔርም ሙሴን በፊትህ ሞገስ ስላገኘህ በስምን ስላወቅሁ ይህንን ያልከኝን አደርጋለሁ አለ። እርሱም እባክህ ክብረ አሳየኝ አለ። እግዚአብሔር እኔ መልካምነቴን ሁሉ በፊትህ አሳልፋለሁ። እግዚአብሔርም የእግዚአብሔርን ስም በፊትህ አውጃለሁ፣ ይቅር የምለውን ይቅር ላለ የምምረውንም እምራለሁ አለ። ደግሞ ሰው አይቶኝ አይደንምና ፊቴን ማየት አይቻልም አለው። እግዚአብሔርም አለ እነ ስፍራ በእኔ ዘንድ አለ፣ በአለቱ ላይ ትቆማለህ ከክብሬን ባለፈ ጊዜ በዘንጣ ቀውለት ላይ ኖረሃለሁ እስካልፍ ድረስ እጄን በላይ አደርጋለሁ። እጄንም ፈቀቅ አደርጋለሁ፣ ጀርባዬን ታያለህ፣ ፊቴን ግን አታይማል። እንግዲህ ከቁጥር አስራ ሁለት ላይ የሚናገረው ክፍል ምንድን ነው? እግዚአብሔር ሙሴ እግዚአብሔርን ይህን ህዝብ አውጣ ትለኛለህ፣ ከኔጋ ግን የሚድውን አላስታወከኝም። ማለት ደግሞ አንተ በኔ ፊት ሞገስን አገኘ በስምህም አወቅኩ ትለኛለህ። አሁንም በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ አውቅ ዘንድ አሁንም በፊት ሞገስን ማግኘትን በፊት አውቅ ዘንድ እግዚአብሔር አሁንም በፊት ሞገስ አገኝ ዘንድ አለው። ክብርህን መንገድህን አሳየኛል። በፊት ሞገስን አገኝ ዘንድ መንገድህን አሳየኛል አሳየኛል። ይህ ህዝብ እንደሆነ ተመልከታል። ሙሴ እኔን በስም አወቅኩ፣ አልከኝ። በስም በፊት ደግሞ ሞገስን አግኝተል ብለህኛል። ስለዚህ በፊት ሞገስ ማግኘት የለና በስሜ እንዳወክኝ አውቅ ዘንድ አለው። አዲስ ትርጉ ላይ እንደዚህ ላ ያለ ማቋረጥ በፊት ሞገስን አገኝ ዘንድ መንገድህን አሳየኝ ይሏል። መንገድህን አሳየኝ ይሏል። ስለዚህ ወገኖች ሙሴ እግዚአብሔር እንደዚህ ብሎ ከጠየቀው በኋላ እግዚአብሔር የሚመልስለት መልስ ቁጥር አስራ አራት ላይ እኔ ከአንተ ጋር እሆናለሁ፣ አሳርፋለሁ እግዚአብሔር ፊት ሞገስ ሙሴ ካገኘ በኋላ የእግዚአብሔር መልስ ምንድን ነው ያለው? እኔ ከአንተ ጋር እሆናለሁ ደግሞ አሳርፋለሁ። ሰው በእግዚአብሔር ፊት ሞገስ ሲያገኝ እግዚአብሔር የሚያደርግለት አንደኛው ፌቨር ወይም ሞገስ ምንድን ነው ካላቸው፣ እኔ ከአንተ ጋር እሄዳለሁ ደግሞ አሳርፋለሁ። የሚገርም ነው። በፊት ሞገስ ማግኘቴን አውቅ ዘንድ አለ ሙሴ ያለማቋረጥ በፊት ሞገስ አገኝ ዘንድ መንገድህን አሳየን ካለው በኋላ እግዚአብሔር እንደዚያ እኔ ካንተ ጋር ሆና አሳርፋለሁ። እኔም ዛሬ ጸልያለሁ፣ ስሙ ይሄ ያው የሆነ ቃል ነው። ሙሴ ከኔ ጋር የሚሄደውን አላሳወከኝም ካለው በኋላ ምንድን ነው ያለው? በፊት ሞገስ ማግኘቴን አውቀ ዘንዳ ነው አውቀ ዘንዳ፣ እባክህ መንገድህን አሳየኛል። ያለ ማቋረጥ በፊት ሞገስ ማገኝበትን መንገድ አሳየኝ ሲለው እኔ ካንተ ጋር ሆናለሁ፣ አሳርፋለሁ። ወገኖች ሰው በእግዚአብሔር ፊት ሞገስ ሲያገኝ እውነተኛ ረፍት እውነተኛ ረፍት ብቻ እግዚአብሔር አብሮት የሆነ ቁጥር አስራ አምስት ላይ ቁጥር አስራ ስድስት ላይ የሚለው ሲሆን በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየ እንሆን ዘንድ አንተ ከእኛ ጋር ካልወጣ እኔና ሕዝብ አለ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? ነገር በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ አንተ ከኛ ጋር ካልወጣ እኔና ህዝብ በፊት ሞገስ ማግኘታችን በምን ይታወቃል? ለካ የሞገስ አብሮነት የእግዚአብሔር አብሮነት ነው። የሞገስ አብሮነት የእግዚአብሔር ረፍት ነው። እኔም ዛሬ ይነግራቸዋል። ሞገስ ከሚሰጣቸው አንዱ ነገር የእግዚአብሔር አብሮነትን ከእናንተ ጋር ያደርገዋል። የእግዚአብሔር አብሮነት ብቻ ረፍትን ይሰጣቸዋል። እሱ ብቻ የተለየ ያደርጋቸዋል። እኔ ዛሬ ልጸልላችሁ በስራችሁ በአገልግሎታችሁ በመውጣታችሁ በመግባታችሁ በባሎቻችሁ ፊት በሚስቶቻችሁ ፊት በልጆቻችሁ ፊት በመውጣት በጓደኞቻችሁ ፊት እግዚአብሔር የተለየ እንዲያደርጋችሁ ትፈልጋላችሁ። ዛሬ በጌታ በኢየሱስ የምሰሙ ይህን ድምፅ የምሰሙ ሁላችሁ ስሙ፣ እግዚአብሔር አምላክ ሞገሱን በእናንተ ላይ ያደርግ። የእግዚአብሔር ሞገስ ከሙሴ ጋር ከሆነ በኋላ እኔና ህዝብ በምድር ካሉት ህዝቦች ሁሉ የተለየ እንደሆንን በፊት ሞገስ ማግኘታችን ካለ በምን ይታወቃላል? አንተ ከኛ ጋር ከሌለ። ሞገስ ከእናንተ ጋር ሲሆን፣ በእግዚአብሔር ፊት ሞገስ ስታገኙ ከሚሰጣችሁ አንዱ ነገር የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ከእናንተ ጋር ደግሞ ሲሆን ረፍት አለ። የእግዚአብሔር ረፍት ደግሞ ከእናንተ ጋር ካለ ከሰዎች ይለያቸዋል። ዛሬ በኢየሱስ ክርስቶስ በመሰራ፣ ቤታችሁ፣ በትምህርት ቤታችሁ፣ በአገልግሎታችሁ የሚለይ የእግዚአብሔር ሞገስ በእናንተ ላይ ይምጣ። የሚለይ ሞገስ በእናንተ ላይ ይምጣ። የሚለይ ሞገስ ይለያቸዋል በቃ ሞገስ ይለያቸዋል። እኔ እና ህዝብ በምድር ካሉት ህዝቦች በምን እንለያለናል? አንተ ከኛ ጋር ካልወጣ ካለ በፊት ሞገስ ማግኘታችን በምን ይታወቃል? ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እናሰጣ፣ ይሄ ወር፣ ይሄ ዘመን፣ ይሄ ጊዜ በጉልበታችሁ፣ በእውቀታችሁ፣ በብራችሁ በተለያየ ነገር ያላገኛችሁትን እውነተኛ እረፍት በእግዚአብሔር ፊት ሞገስ ከማግኘታችሁ የተነሳ እኔ ጸልይላችኋል በናዝሬቱ በኢየሱስ ክርስቶስ እውነተኛ ረፍት ከእግዚአብሔር ዘንድ እንታገኝ ጸልቅ። እውነተኛ ረፍት፣ እውነተኛ አብሮነት፣ የእግዚአብሔር አብሮነት ከእናንተ ጋር፣ የእግዚአብሔር አብሮነት ከእናንተ ጋር። የሙሴ ጸሎት የሚገርመው፣ በስምህ አወቅኩ አልክኝ፣ በፊት ደግሞ ሞገስን አግኝተሃል ብለኛ። ስለዚህ እግዚአብሔር በፊት ሞገስ ማግኘቴን አውቅ ዘንዳለ ያለማቋረጥ በፊት ሞገስ አገኝተን መንገድህን አሳየኛል። እግዚአብሔር እንደዚህ ብሎ መለሰለት፣ እኔ ካንተ ጋር ሆና አሳርፋለሁ። አሳርፋለሁ። እውነተኛ ረፍት፣ እውነተኛ ሰላም፣ እውነተኛ ደስታ። ብዙዎቻችሁ ብር አላችሁ፣ ረፍት የላችሁ። ብዙዎቻችሁ ትሰራላችሁ፣ ረፍት የላችሁ። ብዙ ብዙ መቅበልበዝ በሕይወታችሁ ያሉ ሰዎች፣ ብዙ መቅበልበዝ በሕይወታችሁ ያለ ሰው፣ ረፍት ያጣችሁ ሰዎች፣ ሰርታችሁ ረፍት ያጣችሁ፣ ተመራችሁ ረፍት ያጣችሁ፣ ሀብት አከማታችሁ ረፍት ያጣችሁ፣ በተለያየ አቅጣጫ ረፍትን አገኛለሁ ብላችሁ የዋጠጣችሁ ነግረፍት ያልሰጣችሁ፣ ዛሬ ግን ለእናንተ መልእክት አለኝ። በጌታ በኢየሱስ ክርስቶስ ስምና ስልጣን ነግራቸዋል። እግዚአብሔር ፊት ሞገስ ከማግኘታቸው የተነሳ እውነተኛ ረፍት በዚህ ሰዓት ያገኛቸው ራፓካታራባሻራባዲያላቦስ እውነተኛ ረፍት እንዲያገኛቸው ይናገራል። እውነተኛ አብሮነት፣ የእግዚአብሔር አብሮነት፣ የእግዚአብሔር አብሮነት ከሁሉ ነገር የሚበልጥ የእግዚአብሔር አብሮነት ነው። ሙሴ ህዝቡን ለመምራት ተጨንቆ ነበር፣ ግራ ተጋብቶ ነበረ። ከእኔ ጋር ሜዳውን አላስታወከኝም አለ። ግን እግዚአብሔር እንደዚያ ነው፣ እኔ ከአንተ ጋር ሄዳለዋል፣ አሳርፋለዋል ኦ ሃሌሉያ ይሄ ቃል እንዴት እንደማረከኝ ልነገራቸው። እግዚአብሔር አምላክ ከሁለቱ በፊት አልፎታል። በዚህ ነገር እየጸለይ ነው፣ ቤታችን ውስጥ በዚህ ነገር በእግዚአብሔር ፊት እየጸለይ እየተናገር ነው። ስለዚህ እውነት የሆነ ነገር ማካፍላችሁ፣ በጌታ በኢየሱስ ክርስቶስም እውነተኛ እረፍትና እውነተኛ የእግዚአብሔር አብሮነት በእናንተ ህይወት ላይ እንዲመጣ እናገራሉ። እውነተኛ እረፍት፣ እውነተኛ የእግዚአብሔር አብሮነት ልብስ የማይሰጣችሁ ሞገስ ብር የማይሰጣችሁ ሞገስ እውቀት የማይሰጣችሁ ሞገስ የእግዚአብሔር አብሮነት ግን እውነተኛ ሰላምና ደስታ የሚያመጣ ሞገስ በእናንተ ላይ ሁለተኛውን ፓርትና ገር ይጨርሳል። ከዛ እግዚአብሔር ቁጥር አስራ ሰባት ላይ እግዚአብሔር ሙሴን በፊት በፊቴ ሞገስ ስላገኘ ደገመው። እግዚአብሔር ሙሴ በፊቴ ሞገስ ስላገኘ በስም ስላወኩ በስም ስላወኩ ያልከኝን አደርጋለሁ። ሙሴ እንደዚህ ያለው እባክህ ክብርህን አሳየኛል። የሚገርም ነው። ክብርህን አሳየኛል በሞገስ በእግዚአብሔር ፊት ያገኙ ሰዎች መንገድህን አሳየኝ ይላሉ። ሞገስ በእግዚአብሔር ፊት ያገኙ ሰዎች እባክ እግዚአብሔር አብሮነት ከኔጋ ያውን ይላሉ። ሞገስ በእግዚአብሔር ፊት ያገኙ ሰዎች እባክ እግዚአብሔር ከሌሎች የምለይበት አንተ ሞገስ ከኔጋ፣ የአንተ ሞገስ ከኔጋ ከሆነ የአንተ አብሮነት እንዴት ከኔጋ አይኖርም ይላሉ። እዚህ ጋር ደሞ ምን አለ ሙሴ ክብርህን አሳየኝ ያለው እግዚአብሔር እንደዚያ፣ እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ፣ የእግዚአብሔርን ስም በፊት አውቻለሁ ይቅር የሚለውን ይቅር ላለ፣ የምምረውን እምር አለው አሉ። አይገርምም! የእግዚአብሔር አብሮነት፣ የእግዚአብሔር መልካምነቴን በፊት ለፊት አሳልፋለሁ አሉ። እኔ ልባርካችሁ፣ የእግዚአብሔር መልካምነት ከፊት ለፊታችሁ ይለፍ። የእግዚአብሔር መልካምነት መልካምነቴን ሁሉ በፊት ለፊት አሳልፋለሁ አሉ። ከዛ በኋላ በአንተ ፊት ስሜን አውጅ አለው አሉ። በአንተ ፊት ስሜን አውጅ አለው አሉ የምምለውን እምረዋል ይቅር የምለውንም ይቅር ላሉኛ። ከዛ ምን አለ ሰው ፊቴን አይቶ አይድንምና ፊቴን ማየት አይቻልም ማለት እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ በአለቱ ላይ ትቆም አለ። ዛሬ ያ አለት ኢየሱስ ነው። የቆምንበት አለት ኢየሱስ ነው። ከዛ ክብሬ ባለፍ ጊዜ በሰንጣቃው አለት ላይ አኖረሃላ አሉ። ዛሬ ያ አለት የእግዚአብሔርን ክብር የምናይበት የእግዚአብሔርን መልካምነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን ቸርነት የምናይበት ኢየሱስ ክርስቶስ ውስጥ ሆነን ጌታን የምናየ በአለት ሰንጣቃ ውስጥ አስገባለሁ እስካልፍ ድረስ በእጅ እጄ በላይ አደርጋለሁ፣ እጄንም ፈቅቅ አደርጋለሁ። ጀርባዬን ታያለህ፣ ፊቴን ግን አታይም አለ። እኔም ዛሬ ጸል የላቸው በእግዚአብሔር ፊት ሞገስ ከማግኘታቸው የተነሳ ይህ ልነግራችሁ ነው። አንደኛ የእግዚአብሔር አብሮነት ከእናንተ ጋር ነው። ሁለተኛ እግዚአብሔር ያሳርፋቸዋል። ሶስተኛ ከሰው ሁሉ ለየት ያደርጋቸዋል። አራተኛ በእግዚአብሔር መልካምነት በፊት ለፊታችሁ እግዚአብሔር መልካምነቱን ያውጃል። ጠረናችሁ እሱ ይሆናል። እናንተ ከመግባታችሁ እሱ ይገባል። የእግዚአብሔር መልካምነት እናንተ ከመሄዳችሁ እሱ ይቀድማል። የእግዚአብሔር በጎነት እናንተ ከመቅደማችሁ እሱ ይቀድማል። በኢየሱስ ክርስቶስ ለእኔም ለእናንተም እግዚአብሔር ከፍል ለፊታችሁ መልካምነቱን ያሳልፍ። እግዚአብሔር ስሙን ያውጅ። ምዕራፍ ሰላሳ አራት ላይ ስትገቡ እግዚአብሔር በሙሴ ፊት ስሙ አወጀ ይላል። ቁጥር ስድስት ላይ የእግዚአብሔር ስም አወጀ። እግዚአብሔርን በፊቱ አልፎ እግዚአብሔር እግዚአብሔር መሐሪ፣ ሞገስ ያለው ታጋሽ፣ ባለብዙ ቸርነት እውነቱ እስከ ሺህ ትውልድ ቸርነቱን የሚጠብቅ አበሳንና መተላለፍን ኃጢአትን ይቅር የሚል በደለኛውን ከቶ የማያነጻ የአባቶችን በልጆች ላይ እስከ ሦስት እና እስከ አራት ትውልድ በልጅ ልጆች ላይ የሚያመጣ አምላክ ነው ሲል አወጀ ይላል። ሙሴን ፈጥኖ ወደ መሬት ተጎነበሰ፣ ሰገደ አቤቱ አሉ በፊት ሞገስን አግኝቼ እንደሆነ ይህ አንገተ ድንዳና ሕዝብ ነውና ጌታ በመካከላችን ይሄድ፣ ጠማምነታችን ኃጢአታችን ይቅር በለን ለርስትን ተቀበለን አለ። ኢየሱስ ጌታ ነው። አያቸው ወገኖች የእግዚአብሔር ሞገስ የሚሰጣችሁ የእግዚአብሔር መልካምነት በፊት ለፊታችሁ ያውጀዋል። የእግዚአብሔር ስም በፊት ለፊታችሁ ይታወጃል። ስለዚህ ዛሬ በዚህ መልክ ትጸልይላቸዋል። የእግዚአብሔር አብሮነት ባለፈው በእግዚአብሔር ፊት ሞገስ ያገኘ ኖህን አይተናል። ከጥፋቱ አመለጠ። በእግዚአብሔር ፊት አብርሃም ሞገስ አገኘ። ቤቱ ላይ ያለ ጥያቄ ተመለጠ። ዛሬ ደግሞ ሙሴ በእግዚአብሔር ፊት ሞገስ ሲያገኝ የእግዚአብሔር አብሮነት ከሱ ጋር ነበረ። የእግዚአብሔር ረፍት ከሱ ጋር ነበረ። ከሰው ሁሉ የሚል የእግዚአብሔር አብሮነት ከሱ ጋር ነበረ። እግዚአብሔር ፊቱን መልካምነትን በፊት አውጃ አለዋል። አራተኛ እግዚአብሔር አለ የእግዚአብሔር ስምን በፊት አውጃ አለዋል። በእግዚአብሔር ፊት ሞገስ ያገኙ ሰዎች ይነግራቸኋቸው ይሄ ጊዜ ይሄ ወር ይሄ መልእክት በኢየሱስ ስም በቤታችሁ ፍሬ እንዲያፈራ ጸለያል። በናዝሬቱ በኢየሱስ ስም ጌታዊ ጸለያል። ይሄን መልእክት የሚሰሙ ወንድና ሴት ልጆች ሁሉ በናዝሬቱ በኢየሱስ ክርስቶስ ስም አባት ሆይ ይሄ ቃል በቤታቸው እያው እንዲሆን የቆመ ነገራቸው ከመልካምነት ከበጎነት በፊትህ ሞገስ ከማግኘታቸው የተነሳ በኢየሱስ ስም አብሮነት ከነሱ ጋር፣ ረፍት ከነሱ ጋር፣ ስም በኢየሱስ ስም ከፊት ለፊታቸው ይታወቅ፣ መልካምነት በፊት ለፊታቸው እንዲታወቅ ጸለይኩ። ይሄ ቃል ፍሬ አፍራ በኢየሱስ ስም ተባርካቸዋል ወገኖች። የሚቀጥለው ደግሞ በማንፊት ሞገስ እንደምናገኝ ይቀጥላሉ። ይሄ ቃል በዚህ የተማሪ ከሄድን በኋላ ይሄ ቃል በህይወታችሁ ላይ ፍሬ እንደሚያፈራ አምናል። እኔም በቤቴ በትዳሬ በአገልግሎት ፍሬ እንደሚያፈራ አምናል። ይህንን ዩቱብ ሰብስክራይብ በማድረግ ብዙዎች ጋር እንዲደርስ አብራችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ለብዙዎች ሼር ብልን እግዚአብሔር አምላክ ይባርካችሁ። ተባርጎ ማንኛውም ጥያቄ ካላችሁ በአስቀመጠው ስልክ ደውሉልን። እናገለግላቸዋለን። እግዚአብሔር ይባርካችሁ። ተባርካቸው